ሰላምቱ ላይ ወበረካቱ ውድ የሀገሬ ልጆች፣ እንዴት አደራችሁ? እንዴት አረፈዳችሁ? አምዞር ተሰግዶ አለፈ እና እንዴት ናችሁ? እንደውም ክርስቲያን ወገኖቻችን እንዴት ናችሁ? ሰላም ብያለው። ባላችሁበት ሰላማችሁ ይብዛለኝ። እንዴት ናችሁ? እና የዛሬ ምሳችን ይህ ይመስላል። ያው እሱ ሰራ አላሳየሁም፣ ሰዓት የለኝ መፎቅና ምድር ለብቻዬ ነው የምሰራው። ጊዜ ስለሌለኝ በቃ እንትን ብዬ ነው። ሳትሄዱብኝ ነው ትምህርት የለም። በዛ ላይ የሰራሁት ያሳያችሁ ነው። ያው እዚህ ጋር ደግሞ ሌላ ነገር አለ ማለት ነው። ልምዱን አላውቅም በደንብ ጥርት አይልኝ እና እላችኋለሁ። ያው እዚህ ጋር መከረና ሸም የለው ያው ዶሮ የተቀቀለ ነው የሰራሁት ማለት ነው። አሁን ሶሱ ምናምን አደርጋለሁ። ሶሱ አዘጋጅቻለሁ፣ አድርጌ ላሳያቸው። ይሄ እንትኑ ነው ማለት ነው። ይሄ ደግሞ ይሄ ለብቻው ነው። ይሄ ደግሞ ሌላ ነው። እና አላችኋለሁ የሀገሬ ልጆች ባላችሁበት ሰላማችሁ ይብዛ። መደም ቅመሞች ወንድም እህቶቼ፣ አሁን ደግሞ ክሬሜ ላቶማ የሰራሁት ክሬም ከላይ ላይ ላርግለት ለበሽሚሩ ማለት ነው ግን

እኔ ስልችት ብሎኛል። እኔ እላችኋለሁ ወንድሞቼ ሁላ ለሀገራችን ያብቃን የራሳችን የሆነ ሀላሉን በትንሹ ያብቃቃን ማለት ነው። ይደክማል እላችኋለሁ። ያው ሸሜል ወይ ይመስላል። እዚህ ጋር ደግሞ ሌላኛው ደግሞ የሴትዮው ክሬም አትበላም አለ። ለሷ ነው ይሄ ደሞ ይላል። እና ላችኋለሁ። መልካም ውሎ ባላችሁ። በሰላማችሁ ይብዛ።